አሰላሙ አሌይኩም ወረህመቱላህ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ ውድ ቤተሰቦች ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙዝት ይበል። ዛሬም እንደምን ጊዜውም የወርቅን ዋጋ የምንግራችሁ ይሆናል። እንግዲህ ቀኑ ዛሬ ቅዳሜ ነው። ማርች 22 ወይንም ረመዳን 22 2025 የቅዳሜን የቀኑ እነግራችኋለሁ። አዲስ ነገር ያለበትን ቦታ አሳውቃችኋለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቤተሰብ የሆኑ ቪዲዮውን እስከ መጨረሻ ላይክ በማድረግ እንዲሁም ለየጓደኞቻችሁ ሸር በማድረግ ተከታተሉ ውዶችዬ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ቀጥታ ዛሬ አዲስ ነገር ወዳለበት አመራለሁኝ። በጆርዳን አንድ ግራም 21 ካራት የባህሪን ወርቅ ስልሳ ሶስት ዲናር እየተሸጠ ነው ማለት ነው። ጅዳ ላይ ያው 24 ካራት ሶስት መቶ ስልሳ አራት ሪያል እየተሸጠ ነው፣ በዶላር 97 ዶላር እየተሸጠ ነው ማለት ነው። 22 ካራት 334 ሪያል እየተሸጠ ነው፣ በዶላር 89 ዶላር እየተሸጠ ነው ማለት ነው። ወዶቼ ሀአንድ ካራት ዛሬ 3ት1ዘጠኝ ሪያል ነው በዶላር 85 ዶላር ነው ማለት ነው። 1 ብዙ ጊዜ አረቦች የሚወዱት ማለት ነው አንድ ግራም ሁ ሪያል ነው በዶላር 7 ዶላር ነው ማለት ነው። እንግዲህ ዛሬ አድስ ነገር ያለው በጅዳ ይህንን ይመስላል። ሪያድ ላይ 1 ግራም 21 ካራት የባህሬን ወርቅ 343 ሪያል ነው ማለት ነው። ጀዛን ላይ 1 ግራም 21 ካራት የባህሬን ወርቅ 311 ሪያል ነው። በሌላው ጋር ትላንት እንደነገርኳችሁ ወይንም ደግሞ ረመዳን 21 ያለውን ቪዲዮ አዳምጡ። ረመዳን 20 ያለውንም አዳምጡ። አዲስ ነገር የለም። በሌላው ጋር እንደነበር ነው። አዲስ ነገር ሲኖር እኔ አሳውቃችኋለሁ ማለት ነው። እንግዲህ ውዶችዬ ኢንሻላህ በቀጣይ ደግሞ እንደዚሁ 18 ካራት በያገሩ ያለውን ወርቅ ለማሳወቅ እሞክራለሁ። ለምሳሌ ኮይት፣ ኢማራት ሁሉም የያገሩ የየራሱ የሆነ ወርቅ አለው። ያንን በደንብ እያብራራሁኝ የማሳወቃችሁ ይሆናል ማለት ነው የሳውዲ የዱባይ፣ የኮይት፣ የባህሬን የተለያዩ አገራቶች ማለት ነው። እንዲሁም የሀገራችን የኢትዮጵያ ያለውን ሁሉንም የምነግራችሁ ይሆናል። ይህንን ቻናል ሰብስክራይብ በማድረግ ብቻ እያበረታታችሁኝ የመለቀውን ቪዲዮ ላይክ እያደረጋችሁ ለብዙ ሰው እንዲደርስ ካደረጋችሁ እኔም ደግሞ ሞራሌ እየጨመረ ለእናንተ ጥሩ ጥሩ ነገር ይበልጥ ይዤ እቀርባለሁ ማለት ነው። አሁንም እያበረታታችሁ ነው። ወደፊትም ከጎኔ መሆናችሁን እንዲያትረሱ ማለት ነው ውዶቼ። ሁላችሁንም በጣም ነው የማመሰግነው። አላህ ይጠብቃችሁ፣ ክፉ አይንካችሁ። ኢንሻአላህ እንግዲህ በቀጣይ ደግሞ በየከተማ ያለውን የወርቅ ዋጋ እነግራችኋለሁ። መካ፣ ጧይፍ፣ ክሌስ፣ በየቦታው ማለት ነው ውዶቼ። አብሃ፣ ከሚስ፣ ምሽት፣ አቡ አርሽ ብቻ በሁሉም ቦታ ያለውን ለማሳወቅ ሞክራለሁ። እናንተም ደግሞ እኔ አበረታቱኝ እላችኋለሁኝ። እና ሙዶች ያው አንዳንድ ጊዜ ወርቅ ይገፋሉ የሚልም ኮመንት እያየሁኝ ነው። ወርቅ እንደየ እንትኑ እንደየ ጥራቱ ይለያያል። ለምሳሌ ሀያ አንዱ ካራትና የሀገራችንን ወርቅ በአንድ ብታደርጉት ያው ሰማይና መሬት ጎረስ ልዩነቱ ለራሱ እኔ ይዤም ገብቼ ሰላይ ሆት ነው። እና የእኛ ሀገር ወርቅ የኢትዮጵያ ወርቅ የግድ ታሳጥባላችሁ። የኢትዮጵያ ወርቅ ተገዛችሁ ማሳጠብ ግድ ግድላችኋል ማለት ነው። እርጅን የመላው ብረት ነው የሚመስለው በጣም ነው እንትን የሚለው ማለት ነው። ብረት እኮ አሁን ወዙ ያልቀና ተፍቆ ፀሐይ ምናምን ይሆነ ሲበዛበት እኮ ምንድን ነው የሚባለው ሀገራችን ረጅም በልቶታል የሆነ የሚባል ነገር አለ እንደዛ ነው የሚሆነው እና ወርቅም ያገራችን ወርቅ እንደዛ ይሆናል የግድ ሲታጠብ ነው እንጂ የባህሪን ሀያ አንዱ ካራት ደግሞ አሳጥቡኝ የለ ምን የለ በጣም ያምራል ማለት ነው ምንም የሚሆነው ነገር የለም ወርቅ ጥርት ያለ ወርቅ ከሆነ አሳጥቡኝም ምንም ምንም የለ ማለት ነው ሽቶ ነካ የለ እንደ ፎርጅድ ምን የለ ምን የለ ብላችሁ ማጌጥ ብቻ ነው እና የወርቁ ጥራት ይወስነዋል፣ ስላችሁ ነው። ዝም ብሎ ወርቅ ከሆነ ያው እንግዲህ አላቅም፣ ያኔ የሆነ ነገር ሲነካው ሊገፍ ይችላል ብዬ አስባለሁ። ግን እኔ እንጃ ካሁን ቀደም እርግጠኛ አይደለሁም። እርግጠኛ ባልሆንኩበት ነገር እንዲህ ነው ልላችሁ አልችልም። ነገር ግን እኔ ያየሁት ባይኔ ሃያ አንዱን ካራት የባህሪን ወርቅ እኔ ራሱ ሀገር ሽው ገብቼ የኛን ሀገርና የዚህና የሃያ አንዱን ካራት በደንብ አይቼዋለሁ ልዩነቱን ማለት ነው። ሌላው ግን ይገፋል ብዬ አለላችሁም፣ አይገፍምም አልልም። ምክንያቱም ምን አልሞከርኩትም ማለት ነው። ሰው የሚያወራው የሞከረውን ያየውን ስለሆነ ያላየሁትን ነገር እንደ ነው ብዬ አለላችሁም። እና እንደው በጥቅሉ ግን ወርቅ የገፋ አይመስለኝም ሳስበው ማለት ነው። በግምት ላወራችሁ እንግዲህ ይገፋ አይመስለኝም። ግን በነገራችን ላይ የእኛ ሀገር ወርቅና የዚህ ሀገር 18 ካራት አንድ አይነት ነው። አንድ አይነት ነው ስላችሁ በራሴ ማለት ነው። ኢትዮጵያ ላይ አሁን ረሽረሽ አሁን ሲያገቡ ሴቶቹ ምናምን ሲያገቡ ረሽረሽ ይገዛላቸዋል። ሙሉ የእጃቸውን ጣታቸውን አምስቱንም ምስቱንም እንደዛ ይገዛሉ። እውነት ለመናገር ከኛ ገር ወርቅ ከሽን ላይ የሚገዛው አርቲፊሻል ይቻላል። ምክንያቱም አስር ዜ ነው የሚያሳጠቡት፣ አስር ዜ ማለት ነው። በይኔ ያየሁትን ነው። እና ይህ አስራ ስምንቱ ካራት ደግሞ አርጋችሁት ራሱ ማለት ነው ወርቅ አይመስልም። የምሬን ነው የምላችሁ፣ ወርቅ አይመስልም። ሐቂቃ እና ያው እንግዲህ ዞሮ ዞሮ ስለ ወርቅ ይገፋ ላይገፍም የሚለውን እዚህ ሀገር የውጭ ወርቅ እርግጠኛ አይደለሁም። እንዴ ነው አለላችሁም፣ ግን አጣርቼ አሳውቃችኋለሁ። የሚገፍ አይመስለኝም እንደው ሳስበው ማለት ነው።